ህወሓት ምንም በጣም የዋህ በጣም የሌላ ይሄ አቃፊ ነው የሁሉም ምናምን እንዲባል በጣም ብዙ የማይደረጉ ሁላ ሲያደርግ የነበረ ነው። ትግል የጀመራችሁ ወደ ዓፈር ሁኑ፣ ከዓፈር ወደ ትግራይ የምተኩሱ፣ ከአበርገሌ ወደ ትግራይ ምተኩሱ፣ ከጸለምቲ ሁኑ፣ ከምናምን ወደ ትግራይ ምተኩሱ፣ ሁላችሁ መስማት አለባቸው። ይህን በዚህ ምድር ላይ ካለ ማንኛውም ለህልውናችሁ ይጠቅመናል ከምትሉት ኃይል ጋር ራሳችሁን አስከብሩ፣ ህዝባችሁን አስከብሩ፣ ታሪካችሁን አስከብሩ፣ አስቀጥሉ። ይህን ጀኔሬሽን አስቀጥሉ። የመጣባችሁን አደጋ መክቱ። ማንኛውም አት ኤኒ ኮስት የሚደረግ እንትን ለትግራይ ህዝብን ለማስቀጠል ትውልድ ለማስቀጠል መሆኑን መገንዘብ አለባችሁ። ጠራርጓቸው። እነዚህ ሚዲያ አንዘግብም ምናምን አናደርግም የሚሉ ማለም የሚያደርጉትን ተመልከቷቸው። አናደርግም ካላችሁ የራሳችሁ ጉዳይ ነው። የምትለበለቡት በራሳችሁ። ህዝቡን አስበልታችሁ ራሳችሁ የምትበሉት ቅድሚያ ራሳችሁ የምትበሉት ከህዝብ በፊት። ጥሩ ነው፣ እንኳን በዚህ ደረጃ መጣችሁ፣ ግን ጥሩ ነው።